ሰዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንደ ተፈጥሯዊ መድኃኒት ሆነው የሚያገለግሉ ከመድኃኒቶች የሚሻሉ መመገብ ያለባችሁን ምርጥ ምግቦችን በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እነዚህ ምግቦች በሽታዎችን በመፈወስ በሽታን በመከላከል እና ሰውነትን በማጠንከር ረገድ ከአንዳንድ መድኃኒቶች በተመሳሳይ መልኩ ወይም ደግሞ በተሻለ ሁኔታ ውጤታማ መሆናቸው የተረጋገጠ ምግቦች ናቸው። የመድኃኒትነት ጥቅሞቻቸው እናም ለተሻለ ጤናና ረጅም ዕድሜ በየቀኑ በአመጋገባችሁ ውስጥም እንዴት ማካተት እንደምትችሉም እነግራችኋለሁኝ። ታዲያ እንደ ተፈጥሯዊ መድኃኒት የሚያገለግሉ ምርጥ ልዕለ ምግቦችን ልንገራችሁ። አንደኛ፣ እርድ ነው። እርድ የተፈጥሮ አንቲ ኢንፍላማቶሪ መድኃኒት ነው። ዋናው ውህዱ ኩርኩሚን ሲሆን ብግነትን ወይም ደግሞ ኢንፍላሜሽንን ይዋጋል፣ ልክ እንደ አይቡፕሮፊን ግን ተፈጥሯዊ ነው። የመገጣጠሚያ ህመምንና አርትራይተስንም ለመቀነስ ይረዳል። የአንጎል ጤናን ያጠናክራልና የአልዛይመርስ አደጋንም ይቀንሳል። የጉበትን መርዝ የማስወገድ እናም የልብ ጤናንም ይደግፋል የበሽታ የመከላከል አቅምንም ያጠናክራል። ታዲያ ግማሽ የሻይ ማንኪያ የእርድ ዱቄትን ከቆንዶ በርበሬ ጋር ከመጠነኛ ማለት ነው አንድ ላይ አርጋችሁ ለብ ባለ ወተት፣ በስሙዚ ወይም ደግሞ በሾርባ ውስጥ ጨምራችሁ ተጠቀሙ። የእርድ ሻይ ውስጥም መጠቀም ትችላላችሁ ወይም መጠቀም ትችላላችሁ። ሁለተኛ ጥሬ ማር ነው። ጥሬ ማር የተፈጥሮ አንቲባዮቲክና የበሽታ መከላከያ አቅም ማበልጸጊያ ነው። ዋናው ፈዋሽ ውዶቹ ኢንዛይሞችን አንቲኦክሲዳንቶችንና ሃይድሮጅን ፐሮክሳይድን ይይዛል። ጎጂ ባክቴሪያዎችንና ቫይረሶችን በተፈጥሮ ይገላል። የጉሮሮ መቁሰልናም ሳልንም ያስታግሳል። ቁስሎችንናም ቃጠሎችንም በፍጥነትም ለመፈወስ ይረዳል። የምግብ መፈጨትንናም የአንጀት ጤናንም ያሻሽላል። ተፈጥሯዊ ኃይል እናም አንቲ ኦክሲዳንቶችንም ይሰጣል። በየቀኑ አንድ የሻይ ማንኪያ ማርን በባዶ ሆድ ላይ ውሰዱ። ከሎሚ ጋር ለብ ያለ ውሃ ወይም ደግሞ የእጽዋት ሻይ ውስጥም ጨምራችሁ፣ በጣም ሙቅ ባይሆን ይመረጣል፣ መውሰድ ትችላላችሁ። ከስኳር ይልቅ እንደ ተፈጥሯዊ ጣፋጭነትም ተጠቀሙት። ሶስተኛ ነጭ ሽንኩርት ነው። ነጭ ሽንኩርት የተፈጥሮ አንቲባዮቲክና የልባችንም ጠባቂ ነው። ዋናው ፈዋሹ ውህዱ አሊሲን ነው። እንደ ተፈጥሯዊ አንቲባዮቲክ ጸረ ቫይረስናም ጸረ ፈንገስም ሆኖ ያገለግላል። የደም ግፊትንናም ኮሌስትሮልንም ይቀንሳል። የበሽታ መከላከል አቅምንም ያጠናክራል። እንዲሁም ጉንፋንንም ይዋጋል። ጉበትን ከሰውነታችን መርዛማ ንጥረ ነገሮችን እንዲያስወግድም ይረደዋል የካንሰር ተጋላጭነትንም ይቀንሳል። በየቀኑ ከአንድ እስከ ሁለት ጥሬ የነጭ ሽንኩርት ፍሬን ብሉ። ከመብላታችሁ በፊት ታዲያ ለአስር ደቂቃዎች አርቀቃችሁ ማቆየት አለባችሁ፣ አሊሲን የሚባለው ውህዱ ይበልጥ እንዲለቀቅ ወደ ሾርባ፣ ወደ ሰላጣ ወይም ደግሞ ወደ በሰሉ ምግቦችም ጨምራችሁ ተመገቡ። ተፈጥሯዊ የበሽታ መከላከያ ሲረብን ለማግኘት ከማርና ከሎሚ ጋርም ቀላቅላችሁ ተጠቀሙ። አራተኛ ብሉቤሪ ነው። ብሉቤሪ ተፈጥሯዊ ጸረ እርጅና እናም የአንጎል ልዕለ ምግብ ነው። ዋና ፈዋሽ ውዶቹ አንቶሲያኒንና በርካታ አንቲኦክሲዳንቶች ናቸው። የአንጎል ሴሎችን ይከላከላልናም ማስታወስንም ያሻሽላል። ብግነትንና የኦክሲድቲቭ ስትረስንም ይዋጋል። የልብ ጤናን ይደግፋልና የደም ግፊትንም ይቀንሳል። የበሽታ መከላከያ ስርዓትንም ያጠናክራል። ቆዳን ከእርጅናም ይከላከላል። በየቀኑ አንድ እፍኝ ወይም ደግሞ ግማሽ ሲኒ ከእርጎ ከኦትስ ወይም ደግሞ ከስሙዚ ጋር ብሉቤሪን ተመገቡ። ወደ ሰላጣ ወይም ደግሞ ወደ ጤና ማጣፋጭ ምግቦችም መጨመር ትችላላችሁ። አምስተኛ ብሮኮሊ ነው። ብሮኮሊ ካንሰርን የሚዋጋ እናም መርዝን የሚያስወግድ ልዕለ ምግብ ነው። ዋናው ፈዋሽ ውህዱ ሰልፎራፋን ነው። ጉበትን መርዝ እንዲያስወግድ ይረዷልና መርዛማ ንጥረ ነገሮችን ያስወግዳል። ብሮኮሊ የካንሰር ህዋሳት እንዳያድጉም ይከላከላል። የልብና የአንጀት ጤናንም ይደግፋል። በቫይታሚን ሲ፣ በቫይታሚን ኬ እና በፋይበርም የበለጸገ ነው። አጥንትን እናም የበሽታ መከላከል አቅምንም ያጠናክራል። በእንፋሎት በትንሹ አብስሉት። ንጥረ ነገሮችን ለመጠበቅ ከመጠን በላይ አታብስሉት። ወደ ሰላጣ፣ ወደ ሾርባ ወይም ደግሞ ወደ ኦትሜል መጨመር ትችላላችሁ። ስድስተኛ ዝንጅብል ነው። ተፈጥሯዊ የህመም ማስታገሻ እናም የምግብ መፈጨት ፈዋሽ ነው። ዋና ውህዱ ጂንጀሮል ነው። ዝንጅብል ብግነትንናም ህመምን ይቀንሳል፣ ልክ እንደ ህመም ማስታገሻዎች። የምግብ መፈጨትን ይረዳል፣ እናም ማቅለሸሽንም ይከላከላል። የደም ዝውውርን እናም የበሽታ መከላከል አቅምንም ያጠናክራል። ጉንፋን፣ ፍሉ እናም የጉሮሮ መቁሰልንም ለማስታገስ ይረዳል። ክብደት መቀነስን እና ሜታቦሊዝምን ይደግፋል። የዝንጅብል ሻይ ጠጡ። ወደ ስሙዚ፣ ወደ ሾርባ ወይም ደግሞ ወደ አትክልቶችም ዝንጅብልን መጨመር ትችላላችሁ። ለሳል ከመድኃኒትነት ከማር ጋር ቀላቅላችሁ መጠቀም ትችላላችሁ። ሰባተኛ አቮካዶ ነው። አቮካዶ የልብ ፈዋሽና የቆዳ ጠባቂ ሲሆን ዋና ፈዋሹ ውዶቹ ጤናማ ሞኖ አንሳቹሬትድ ፋቶችና አንቲኦክሲዳንቶች ናቸው። አቮካዶ መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል እና ጥሩ ኮሌስትሮልን ኤችዲኤልን ይጨምራል። ቆዳን ጸጉርንናም አይንን ይንከባከባል። የደም ስኳርን ያረጋጋል። የአንጎልናም የልብ ስራንም ይደግፋል። በፖታሲየም እና በቫይታሚን ኢም የበለጸገ ነው። ግማሽ አቮካዶን ወደ ቁርስ ቶስት፣ ሰላጣ ወይም ደግሞ ወደ እስሙዚ ጨምራችሁ ተመገቡ ስምንተኛ ቅባታማ አሳ ወይም ደግሞ ፋቲፊሽ የምንላቸው እንደ ሳልመን ሰርዲን እና ማካሬል የምንላቸው የአንጎል እና የልብ መድኃኒት ናቸው ዋናው ፈዋሽ ውህዳቸው ኦሜጋ ስሪ ፋቲ አሲድ ኢፒኤ እናም የዲኤችኤ ጥምረት ናቸው ብግነትን ናም የመገጣጠሚያ ህመምን ይቀንሳሉ ልብን ይከላከላሉ እናም የኮሌስትሮል መጠንንም ያሻሽላሉ የአንጎል ስራን እናም ስሜትንም ያጠናክራል። የአይንናም የቆዳ ጤናንም ይደግፋሉ። ስር የሰደዱ በሽታዎችን አደጋም ይቀንሳል። በሳምንት ከሁለት እስከ ሦስት ጊዜ ተመገቡ፣ የተጠበሰ፣ የተጋገረ ወይም ደግሞ በእንፋሎት የበሰለውን። የእጽዋት ተመጋቢ ከሆናችሁ የተልባ ፍሬ ወይም ደግሞ ፍላክሲሲድ ወይም ቺያ ሲርስን ጨምሩ። ዘጠነኛ ሎሚ ነው። ሎሚ የተፈጥሮ መርዝ ማስወገጃ እናም የበሽታ መከላከል አቅም ማበልጸጊያ ነው። ዋናው ፈዋሽ ውዶቹ ቫይታሚን ሲ እና ፍላቮኖይድስ ሲሆን ሎሚ ኮላጅንን ያጠናክራል እናም ቆዳንም ያጠነክራል። የጉበትን መርዝ የማስወገድናም የምግብ መፈጨትንም ያሻሽላል። ሰውነትን አልካላይዝ ያደርጋል እናም ኢንፌክሽኖችንም ይዋጋል። የኩላሊት ጠጠርንም ይከላከላል። የበሽታ መከላከል ስርዓትንም ያጠናከራል። በየማለዳው በባዶ ሆር ላይ የሎሚ ውሃን ጠጡ። የሎሚ ጭማቂን ወደ ሰላጣ፣ ሻይ ወይም ደግሞ ወደ ሾርባም ጨምሩ። አስረኛ አፕል ሳይደር ቪኒጋር ነው። የተፈጥሮ የደም ስኳር እናም የምግብ መፈጨት መድኃኒት ነው። ዋናው ፈዋሽ ውዱ አሴቲክ አሲድ ነው። ከምግብ በኋላ የደም ስኳርን ያመዛዝናል። የምግብ መፈጨትን እናም የአንጀት ባክቴሪያዎችንም ያሻሽላል። ጥጋብን በመጨመር ክብደት ለመቀነስም ይረዳል። ኮሌስትሮልን እናም የደም ግፊትንም ይቀንሳል። ከሰውነታችንም መርዝን ለማስወገድ ይረዳል። ከምግብ በፊት አንድ የሾርባ ማንኪያ በአንድ ብርጭቆ ለብ ያለ ውሃ ውስጥ አፕል ሳይደር ቬኔጋርን ቀላቅላችሁ ጠጡ። ከወይራ ዘይት ጋር እንደ ሰላጣም መረቅ መጠቀም ትችላላችሁ። 11ኛ አረንጓዴ ሻይ ነው። ይህ የረጅም ዕድሜ እናም ካንሰርን የሚዋጋ መጠጥ ነው። ዋናው ፈዋሽ ውህዶቹ ካቴኪንስ ወይም ደግሞ በተለይ ኢጂሲጂ የምንለው ነው። አረንጓዴ ሻይ የሴል ጉዳትንና ካንሰርን ይከላከላል። የአንጎል ስራን እናም ንቁነትንም ያጠናክራል። ስብን ያቃጥላል እናም ሜታቦሊዝምንም ያሻሽላል። የልብ በሽታ አደጋንም ይቀንሳል። ውጥረትንናም እርጅናንም ይቀንሳል። በየቀኑ ከሁለት እስከ ሶስት ስኒ አረንጓዴ ሻይን ጠጡ። ስኳርን ከመጨመር ተቆጠቡ። ለተጨማሪ አንቲ ኦክሲዳንት ይዘት ደግሞ ማቻ ግሪንቲን ተጠቀሙ። አስራ ሁለተኛ ስኳር ድንች ነው። ስኳር ድንች የተፈጥሮ የቫይታሚን ኤ እናም የአንቲ ኦክሲዳንትስ ኃይል ነው። ዋናው ፈዋሹ ቤታ ካሮቲን የቫይታሚን ኤ ቅድመ ቅጽ የሆነው ሲሆን እይታን እናም የበሽታ መከላከል ስርዓትን ያጠናክራል። የቆዳ ጤናን እናም ብርሃንን ያበረታታል። የደም ስኳር መጠንንም ያረጋጋል። የአንጀት ጤናንም ይደግፋል። በፋይበርም የበለጸገ ነው። ታዲያ ለምግብነት ቀቅላችሁ፣ ጠብሳችሁ፣ ጋግራችሁም ስኳር ድንችን መጠቀም ትችላላችሁ። በሾርባ በኦትሜል፣ ወይም ደግሞ በጤናማ መክሰስ ውስጥም መጠቀም ትችላላችሁ። ስኳር ድንች ሁለገብ ነው። አስራ ሶስተኛ ተልባ እናም ቺያ ሲድስ ናቸው። የተፈጥሮ የልብና የሆርሞን ሚዛን ጠባቂዎች ናቸው። ዋናው ፈዋሽ ውህዳቸው ኦሜጋ ስሪ ሊግናንስና ፋይበር ሲሆን ኮሌስትሮልን ይቀንሳሉ እናም የልብ ጤናንም ያሻሽላሉ። የሆርሞን ሚዛንንም ይደግፋሉ በተለይ በሴቶች ላይ። የምግብ መፈጨትንም ይረዳሉ እናም የሆድ ድርቀትንም ይከላከላሉ። የደም ስኳር መጠንን ለመቆጣጠርና ክብደትንም ለመቆጣጠር ይረዳሉ። ከአንድ እስከ ሁለት የሾርባ ማንኪያ ወደ ስሙዚ፣ ወደ ኦትሜል ወይም ደግሞ ወደ እርጎ ጨምራችሁ መጠቀም ትችላላችሁ። ወደ ሰላጣ ወይም ደግሞ ወደ ተጋገሩ ምግቦችም ቀላቅላችሁ መመገብ ትችላላችሁ። አስራ አራተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች፣ ኬል እና ሞሪንጋ የደምና የአጥንት መድኃኒቶች ናቸው። ዋና ፈዋሽ ውዳቸው ብረት ወይም ደግሞ አይረን፣ ክሎሮፊል፣ ካልሲየምና ቫይታሚን ኬ በከፍተኛ ሁኔታ የሚይዙ ሲሆን ቀይ የደም ሴል ምርትን ያጠናክራሉ። አጥንቶችንና መገጣጠሚያዎችን ያጠናክራሉ። የጉበትን መርዝ የማስወገድ ሂደትን ይደግፋሉ። የአንጎልና የልብ ጤናንም ይደግፋሉ። በሰላጣ በአረንጓዴ እስሙዚ ወይም በትንሹ በእንፋሎት ቀቅላችሁ ተመገቡ። የሞሪንጋ ዱቄትን ወደ ሾርባ ወይም ደግሞ ወደ ጭማቂም ጨምሩ። የሞሪንጋ ሻይንም መጠቀም ትችላላች። አስራ አምስተኛ ኤክስትራቨርጂን ኦሊቭ ኦይል የወይራ ዘይት ነው። ተፈጥሯዊ አንቲ ኢንፍላማቶሪ እናም የልብ ጠባቂ ነው። ዋናው ፈዋሽ ውህዱ ኦይሌክ አሲድ እና ፖሊፊኖልስ ሲሆን ብግነትን ይቀንሳል፣ እናም የልብ ጤናንም ይደግፋል። ሴሎችን ከኦክሲዲቲቭ ስትረስ ይከላከላል። የወይራ ዘይት የደም ግፊትንና ኮሌስትሮልን ይቀንሳል። የሚያብረቀርቅ ቆዳን እናም የአንጎል ጤናንም ያበረታታል። በየቀኑ ከአንድ እስከ ሁለት የሾርባ ማንኪያን በሰላጣ ውስጥ ምግብ ስታበስሉ ወይም ደግሞ በምግብ ላይ ጨምራችሁ ተጠቀሙ። ታዲያ የአንድ ቀን አመጋገብ እቅድን ልንገራችሁ እነዚህን ከመድኃኒት የተሻሉ ፏዋሽ የሆኑ ምግቦችን የሚያካትት። ጠዋት ላይ የሎሚ ውሃ ማርና ቺያሲድን ተጠቀሙ። ከምሳ በፊት ደግሞ አረንጓዴ ሻይና ብሉቤሪ ወይም ደግሞ ለውዝን ትንሽ ተመገቡ። ምሳ ላይ የተጠበሰ ሳልመንና ብሮኮሊ እንዲሁም የወይራ ዘይት። መክሰስ ላይ ደግሞ የእርድና የዝንጅብል ሻይ፣ ትንሽ አቮካዶ ወይም ደግሞ ፍራፍሬ ተጠቀሙ። ራት ላይ ደግሞ የምስር ሾርባ እና ነጭ ሽንኩርትና ቅጠላማ አትክልቶችን በመጠቀም እነዚህን ፈዋሽ የሆኑ ከመድኃኒት የተሻሉ ምግቦችን በአመጋገባችሁ ውስጥ በዚህ መልኩ ማካተት ትችላላችሁ። ይህንን ምግቦችን የሚያካትት ደግሞ የሰባት ቀን የምግብ እቅርን ደግሞ ልንገራችሁ። ቀን አንድ ላይ በተፈጥሮ ከሰውነታችን መርዝን ማስወገድና የበሽታ መከላከል አቅምን ማጠናከር ላይ ፎከስ ታደርጋላችሁ። ጠዋት ላይ ለብ ያለ ውሃ እናም አንድ ሻይ ማንኪያ ማር ቺያሲድን ተጠቀሙ። የጉበትን መርዝ የማስወገድ ሂደቱን ይደግፋል እናም የሴሎችን እርጥበትንም ይሰጣል። ከዛም ቁርስ ላይ ኦትሜል በብሉቤሪ እና ተልባ የተጨመረበትን ተመገቡ። የምግብ መፈጨትን ይደግፋልና፣ ብግነትን ይቀንሳል። ምሳ ላይ ደግሞ የተጠበሰ ሳልመን ከእንፋሎት ብሮኮሊ እናም ከወይራ ዘይት ጋር ኦሜጋ ስሪን ይጨምራልና፣ ልብንም ይከላከላል። እራት ላይ ደግሞ የምስር ሾርባን ከነጭ ሽንኩርትና ከእርድ ጋር ሰውነታችንን ያጸዳል እና የመገጣጠሚያ ጤናንም ይደግፋል። ከእራት በኋላ መጠጥ ካስፈለጋችሁ የዝንጅብል ሻይን ተጠቀሙ። የምግብ መፈጨትን ያሻሽላል እናም ውጥረትንም ያስታግሳል ። ቀን ሁለት ላይ ደግሞ ቆዳን እናም ጸጉርን የሚመግብ አመጋገብ ላይ ፎከስ ታደርጋላችሁ። ጠዋት ላይ አረንጓዴ እስሙዚን መጠጣት ነው። ስፒናች፣ ሙዝ፣ አቮካዶ፣ ሎሚ እና የተልባ ፍሬን አንድ ላይ አርጋችሁ እስሙዚ ያዘጋጅታችሁ መጠጣት ነው። ለሚያበራ ቆዳ በቫይታሚን ኢ በቫይታሚን ሲ እና በጤናማ ቅባቶች የበለጸገ ነው። ምሳ ላይ ደግሞ የኪንዋ ሰላጣ ከሽምብራ ከቲማቲም እና ከወይራ ዘይትና ከሞሪንጋ ቅጠሎች ጋር በፕሮቲን በብረት ወይም ደግሞ በአይረንና በአንቲ በአንቲኦክሲዳንቶች የበለጸገ ነው። እራት ላይ ደግሞ የተጋገረ ወይም የተቀቀለ ስኳር ድንች፣ የተጠበሰ ኬልና የተጠበሰ ዶሮ። ቫይታሚን ኤ ኮላጅንን ለቆዳ እናም ለአይን ይደግፋል። ምሽት ላይ የእርዶ ወተትን መጠቀም ትችላላችሁ። ቆዳን ይጠግናል እናም ብግነትን ይቀንሳል። ቀን ሶስት ላይ ደግሞ አንጀትን እናም የምግብ መፈጨትን የሚፈውስ ነው። ጠዋት ላይ አፕል ሳይደር የቬኒጋር መጠጥን አንድ ሾርባ ማንኪያን ከቁርስ በፊት ለብ ባለው ውሃ መጠጣት ነው። የአንጀትን ባክቴሪያዎችን ያመዛዝናል እናም የምግብ መፈጨትን ያሻሽላል። ቁርስ ላይ ደግሞ እርጎ ከማርና ከተደባለቀ ፍሬ ጋር። ምሳ ላይ የአትክልት ጥብስን፣ ብሮኮሊ፣ ነጭ ሽንኩርት፣ ዝንጅብልና ቶፉን ከቤራ ዘይት ጋር የጉበትን መርዝ የማስወገድ ሂደትን ይደግፋልና የምግብ መፈጨትን ይረዳል። እራት ላይ ቡናማ ሩዝ ምስርና የስፒናች ወጥን መጠቀም ትችላላችሁ። በፋይበር በብረትና በእጽዋት ፕሮቲን የበለጸገ ነው። ምሽት ላይ ደግሞ የፔፐርመንት ሻይን መጠጣት ትችላላችሁ። ሆድን ያዝናናል እናም እንቅልፍንም ያበረታታል። ቀን አራት ላይ ደግሞ ልብን እናም ጉልበትን የሚደግፍ አመጋገብ ነው። ጠዋት ላይ ለብ ያለ የሎሚ ውሃ ከእርድና ከቁንዶ በርበሬ ጋር ደሞሳጅ ቧንቧዎችን ያጸዳልና ብግነትን ይቀንሳል። ቁርስ ላይ ደግሞ የአቮካዶ ቶስት ከወይራ ዘይትና ከሰሊጥ ጋር። ምሳ ላይ የተጠበሰ ሰርዲን ወይም ደግሞ ቱና እናም አረንጓዴ ሰላጣ እንደ ብሮኮሊ ሰላጣ፣ ኪያር ወይም ደግሞ የወይራ ዘይትን። ይህ ኦሜጋ ስሪን ይጨምራልና ኮሌስትሮልን ይቀንሳል። እራት ላይ ደግሞ ኪንዋ ከተጠበሰ ስኳ ድንችና ነጭ ሽንኩርትና ከአትክልቶች ጋር አንቲ ኦክሲዳንቶችና ቋሚ ጉልበትን ይሰጣል። ምሽት ላይ ደግሞ አረንጓዴ ሻይ ነው፣ የደም ዝውውርን ያሻሽላል እናም ስብንም ያቃጥላል። ቀን አምስት ላይ ደግሞ አንጎልን እናም ውጥረትን የሚፈውስ አመጋገብ ነው። ጠዋት ላይ ለብ ያለ ውሃ ከማርና ከሎሚ ጋር፣ ቁርስ ላይ እስሙዚ ከብሉቤሪ ከዋልነትና ከስፒናች ጋር ማስታወስን ያጠናክራልና የአንጎል ድካምንም ይቀንሳል። ምሳ ላይ ደግሞ የሽምብራ ሰላጣ ከእርድ፣ ከኪያር፣ ከቲማቲም፣ ከወይራ ዘይትና ከሎሚ ጋር ስሜትን ያሻሽላልና ብግነትን ይቀንሳል። እራት ላይ ደግሞ የተጋገረ ሳልመን ከነጭ ሽንኩርትና በእንፋሎት ከበሰለ ቅጠላማ አትክልቶች ጋር የአንጎልና የልብ ጤናን ይከላከላሉ። ምሽት ላይ የካሞሚል ወይም ደግሞ የዝንጅብል ሻይን መጠጣት ትችላላችሁ። አእምሮን ያረጋጋልናም እንቅልፍን ያሻሽላል። ቀን ስድስት ላይ ደግሞ ጸረ እርጅና እናም ለቆዳችን ብርሃንን የሚሰጥ አመጋገብ ነው። ጠዋት ላይ የእሬት ጭማቂን ትኩስ ወይም ደግሞ የተገዛ 100% ተፈጥሯዊ የሆነ እናም ሎሚን አንድ ላይ ትጠቀማላችሁ። ኮላጅንን ይጨምራልና ቆዳን እርጥበትን ይሰጠዋል። ቁርስ ላይ ኦትስን ከማር ከቺያሲድ እና ከእንጆሪ ጋር። ምሳ ላይ የሞሪንጋ ወይም ደግሞ የምስር አትክልት ሾርባን በአንቲኦክሲዳንቶችና በቫይታሚኖች የተሞላ ነው። እራት ላይ ደግሞ የተጠበሰ ዶሮ እና ብሮኮሊ እናም የአቮካዶ ሰላጣ በፕሮቲንና ቆዳን በሚከላከሉ ቅባቶችም የበለጸገ ነው። ምሽት ላይ የእርድ ወተትን መጠጣት ትችላላችሁ። ጸረ እርጅና እናም የመገጣጠሚያ ጥገናን የሚቀን ሰባት ላይ ደግሞ አጠቃላይ የሰውነታችንን ፈውስና መርዝን ለማስወገድ ከሰውነታችን። ጠዋት ላይ የመርዝ ማስወገጃ መጠጥን ለብ ያለ ውሃ እናም ከአፕል ሳይደር ቬኒጋርና፣ ከማርና ከቀረፋ ጋር መጠጣት ነው። ቁርስ ላይ ስሙዚ ቦውልን ከሙዝ ከተልባ እናም ከብሉቤሪ ጋር። ምሳ ላይ የአትክልት ሾርባን ከነጭ ሽንኩርት፣ ከዝንጅብል፣ ከኬልና ከወይራ ዘይት ጋር አካላትን መርዝን እንዲያስወግዱ ያደርጋል እናም ይንከባከባል። ራት ላይ ስኳር ድንች፣ ሽምብራ፣ እናም አረንጓዴ ሰላጣ ከሎሚ ጋር የደም ስኳርን ያመዛዝናል እናም የአንጀት ጤናንም ይደግፋል። ምሽት ላይ ደግሞ አረንጓዴ ሻይ ወይም ደግሞ የእጽዋት መርዝ ማስወገጃ ሻይን መጠጣት ትችላላችሁ ማለት ነው። ስለዚህ ለሰባት ቀን እነዚህን ምግቦችን በዚህ መልኩ መመገብ ትችላላችሁ። ታዲያ በየቀኑ ምንጊዜም ከስምንት እስከ አስር ብርጭቆ ውሃን ጠጡ። እርድ ነጭ ሽንኩርትና የወይራ ዘይትን በመደበኛነት ተጠቀሙ። እነሱ የእናንተ የዕለት ተዕለት መድኃኒቶች ናቸው። የተጣራ ስኳርን፣ የተዘጋጁ ምግቦችን እና ከመጠን በላይ ጨውን ደግሞ አስወግዱ። እነሱ ተፈጥሯዊ ፈውስን ያሻሽላሉ። እንዲሁም በደንብ እንቅልፋችሁን ተኙ፣ በየቀኑ ከሰባት እስከ ስምንት ሰዓታት እና ለተፈጥሮ ቫይታሚን ዲ ደግሞ የፀሐይ ብርሃንን ማግኘት ይኖርባቸዋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው